አንድ ሰው ይላሉ እንሰማለን። አሁን ትልቅ ሰው ነበር፣ ከዛስ መልሶ ህፃን ሆነና በሆነች ሴትዮ ማህፀን ወጣ ይላሉ። ክህደት ነው አደለም? ወንድሞች፣ ይሄ ይሄንን የእስልምና አካል አድርገው ሚነግሩን ሰዎች አሉ። አያፍሩም ደሞ። ምን ይላሉ? ምን እንደተፈለገበት ሳታጣሩ ኩፍር ነው ሽርክ ነው አትበሉ ይሉናል። እንስማ። የጌታው ሸየ አሊያም የቦለናው ጌታ መስጅድ ሲባል የማያውቅ ወይም ስለ ሸየ ክብር የማይሰማ ቢኖር ጥቂት ነው። ደገር ከከለላ ከተማ በስተደቡብ አቅጣጫ 26 ኪሎ ሜትር ርቀት ላይ የምትገኝ ከተማ ስትሆን በዚህች ከተማ አንድ ታላቅና ታሪካዊ መስጅድ ይገኛል። በ1860 እንደተመሰረተ የሚነገርለት የደገር ጌታው ሸየ መስጂድ መስራች ሼህ ሸሪፍ ኢብራሂም ጠሀ የተባሉ የሃይማኖት አባት ሲሆኑ ከአባታቸው ሸህ እብራሂም ጡሃና ከእናታቸው ከወይዘሮ ሎሚ ታወዲ በ1833 ዓመተ ምህረት አካባቢ እንደተወለዱ ይነገራል። ምን አለ በዚህ ዓመተ ምህረት ከአባታቸው እገሌና ከእናታቸው እገሌ ተወለዱ አለ አይደል? እዚህ ድረስ ሰምተናል። እኛም የምናውቀው የሰው ልጆች ከአባትና ከእናት ነው አይደል የሚወለዱት? ጥሩ የሸሪፍ አባት ሸህ ሸሪፍ ኢብራሂም ጡሃ በወቅቱ በአካባቢው ታዋቂ የእስልምና ሃይማኖት መሪና ሃይማኖታዊ መምህር የነበሩ ሲሆን የአካባቢውን ህብረተሰብ ልጆች በማሰባሰብ ቁርዓን ያቀሩ ነበር። ከተማሪዎቹ መካከል አንዱ ልጃቸው ሼህ እብራሂም ሲሆን አባት ሼህ እብራሂም ልጃቸው እና ሌሎች ተማሪዎቻቸውን በዙሪያቸው ኮልኩለው ቁርአን በሚያቀሩበት ወቅት በአንድ ቀን አንድ ያልተለመደ ነገር ተከሰተ። ልጅ ሸሪፍ እንደ ተማሪነቱ ከእሱ የማይጠበቅ ባህሪ ያሳይና አባት ሼህ ኢብራሂም ከሌሎች ደርሶቻቸው ነጥለው በአባትነትና በአስተማሪነት መንፈስ ለመቅጣትና ከስህተት ለመመለስ ይሞክራሉ። በዚህ ጊዜ ልጅ ሸሪፍ አባቱን እኔ እኮ በዕድሜ ካንተ እበልጣለሁ፣ እንዴት ትገርፈኛለህ? በማለት አስገራሚና ያልተጠበቀ ነገር ይናገራል። ሰማቸል ልጅ አባቱን እኔ እኮ ካንተ በዕድሜ እበልጣለሁ፣ እንዴት ልትገርፈኝ ትሞክራለህ? አለ። ይኸው በቴሌቪዥን ነው። ካዞርኩት ቦታው አይበቃም ብዬ ነው። የእኛ እምነት አድርገው ይሄን ክህደት የሙስሊሞች እምነት እንደሆነ አድርገው በቴሌቪዥን ያስተላልፉብናል። ይሄ የኛ እምነት ነው? ይሄ የኛ እምነት ነው አይደለም። በልጃቸው አስገራሚና አስደንጋጭ ቃል ግራ የተጋቡት አባትም ምን ማለት ነው ልጄ? እንዴት ነው የወለድኩን አባትን ትበልጣለህ በማለት ይጠይቃሉ። ልጅም መልሰው አንተና እናቴ ልጅ ሆናችሁ ከብቶች ስጠብቁ በሬዎች ተጋጥመውባችሁ ወደ ገደል ሲሄዱ አንተ ስትጨነቅ ከገደሉ በኩል ብቅ ብለው በሬዎችን በዘንግ ወደ ሜዲያ የመለሱልህን ሽማግሌ አታስታውስምን ይላል የልጅ አባትም አስታውሳለሁ ይላሉ ታዲያ አንተ ከኒያዛውን ትበልጣለህን ይላል ልጁ አይ ከእሳቸው እንኳን አልበልጥም ይላሉ አባት ልጁ ከመወለዱ በፊት ስላለው የአባቱ ልጅነት አጋጣሚ መናገሩ ግራ እያጋባቸው፣ ልጁም እኒያ አዛውንት እኮ እኔ ነበርኩ ይላል። አስገራሚውን ተአምር ለመቋጨት ሼህ ኢብራሂም ሕፃኑ ልጃቸው ታሪካቸውን ያወቀበት ተአምረው ኃይል ተገለጸላቸው። የልጃቸውን የወልይነት ተሰጥቶ የተረዱት አባትም እኔ አንተን ለማስተማር የበቃሁ አይደለም፣ አንተ ከእኔ ትበልጣለህ በማለት ልጃቸው ወደ ሌላ አካባቢ በመሄድ ከተሻለ የሃይማኖት መምህር ትምህርት እንዲማር ፈቀዱለት። ማብራሪያ ይፈልጋል? አይፈልግም። ይፈልጋል። ብዙ ሰዎች ሃይማኖታቸውን ከቁርአንና ከሀዲስ አይደለም የሚወስዱት። የት ነው የሚወስዱት? ቂሷን ንስማ እያሉ እንዲህ አይነት መውሊዶች፣ ሀድራ ቦታዎች እያሉ ይህን ክህደት ይሰማሉ። ሙስሊም የሆነ ሰው ይህን ይቀበላል? ተመልሶ መምጣት የሚቻል ቢሆን ኖሮ እዚህ ምድር ላይ ማን ይመለስ ነበር? ነቢዩ ሙሐመድ ሰለላሁ አለይህ ወሰለም በየሆነ ጊዜው እየተነሱ ዑመታቸውን ይጎበኙ ነበር አይደል? ነገር ግን እሳቸው ራሱ ምን አሉ? ከአንዴ ሞት በኋላ መነሳት ስለማይችሉ የቂያማ ቀን ከሰዎች ሁሉ መጀመሪያ ቀብሬ ተከፍቶልኝ የምነሳው እኔ ነኝ አሉ። ከዛ ቀን ውጭ ይኸው እዚህ ጋር ምን አለ ነው እየተባለ ያለው? አባት የልጅየውን ያዩትን ጉዳይ ስለከበዳቸው ወልይነቱን አሉ። ከዛ ምን እንዲሆን አንተ ወደ ተሻለ ሰው ነው ሄደህ መማር ያለብህ አሉት፣ ነው የሚሉት። ይሄ ክህደት ነው። ምን ይባላል መሰላችሁ? ይሄ እምነት ኢንካርኔሽን ይባላል። ሂንዱ የሚባሉ ሰዎች አሉ፣ ወደ ህንድ አካባቢ የሚኖሩ፣ ስጋ ይበሉ። ለምንድን ነው ስጋ ማትበሉት ሲባሉ፣ ሞቶ የምጽአት ቀን አይደለም የምንቀሰቀሰው፣ ሞት የሚባል ነገር የለም። አንድ ሰው ከሞተ በኋላ ተመልሶ እዚህ ምድር ላይ ይመጣል። ጥሩ ሰው ከነበረ ሰው ሆኖ ድጋሚ ይመለሳል መጥፎ ሰው ከሆነ ግን በሬ ሆኖ ሊወለድ ይችላል ላም ሆኖ ሊወለድ ይችላል ስለሚሉ ነው ስጋ የማይበሉት ልብ በሉ ልብ በሉ በእኛ በሸሪአችን ግን አንድ ሰው እዚህ ምድር ላይ ይመጣል ይሰራል ይሞታል እንጂ በፍጹም ልጅ የነበረ አባትና እናቱን በድሜም ሊበልጣቸው አይችልም ትልቅ ሰው ከሆነ በኋላ መልሶ ደግሞ ጠፍቶ በሆነች ሴትዮ ማህፀን በኩል ወጥቶ እኔ እኮ አባትና እናቴ ሆይ እናንተ እኔን ከመውለዳችሁ በፊት በሬዎች ተጋጥመውባችሁ በወንዝ በኩል ከች ሲሉባችሁ ብቅ ብዬ በዱላ አልመለስኳቸውም ወይ ብሎ ፊልምና የሰይጣን መንገድ አይነገርም፣ አይነገርም። አበደን! ይሄ ክህደት ነው። በዚህ እምነት የሚያምኑ ሰዎች ካሉ ወልይነት፣ ይሄ መስሎ ከታያቸው እስልምና ውስጥ ድርሻ የላቸው ወልይነት ማለት የአላህ ወዳጅነት ነው። ልብ በሉ ወልይ ማለት የአላህ ወዳጅ ነው። ምን ሚያረግ በአላህ ያመንና አላህን ሚፈራ። እሺ ትሉ ይሆናል ይሄ ወደ ሰሜን አካባቢ ነው ትሉ ይሆናል። አሁን ያው የፖለቲካ ፖለቲካ ዘመን ላይ ያረላ ያለ ነው። አላህ ንጃ ይበለንና የሆነው ጉራጌ ምን አለ። ሳዳት ምን አገባው ስለ ጉራጌ፣ ደግሞ እሱ አማራ አለ። ገደል ግባ አልለውም። መቼ እሱ ፋራ ስለሆነ ነው። አየህ ጉራጌ አማራ የሚለን እኛ ሙስሊሞችስ አረብ ማጀምም አንድ ነው አይደል? አረብ ማጀምም አንድ ነው አይደል? አንድ ነው። ጉራጌ ውስጥ የሚሰራ ሽርክ ካለ ሊያንገበግበኝና ሊሰማኝ ነው የሚገባው። ገብቷቸዋል። አማራ ውስጥ የሚሰራ ሽርክ ካለ ጉራጌ ወንድሞቼ ሊያንገበግባቸው ነው የሚገባው። ምክንያቱም አላህ ያዘዘን ከሆነ ኡመተን ዋሂዳ አንድ ህዝብ ሆኑ ነው ያለ። አንድ ህዝብ ሆኑ ነው ያለ። እሺ እዚሁ እናንተ ቃጥባሬ ይሄ ቡታጅራ ነው። አረ እዚህ ዙሪያ ቃጥባሪዎች አሉ የሉ ቃጥባሪዎች ራሱ ይሄን እምነት ያምኑታል ከዋሻው እንድታስቆሙኝ አደራ ከዋሻው እንድታስቆሙኝ ዝም እንዳትሉኝ ካልዋሻው ደግሞ ልትቀበሉ ይህንን የቃጥባሪ ኮፍያ የሚለብሱ ሰዎች ነግራችኋቸው ከዚህ ክህደታቸው ሊወጡ ይገባል አለበለዚያ የጀሃን ብሳት መሆናቸው ተረጋግጧል ካልተወበቱ እንዴት በድምፅ ስከፍትላችሁ እናንተው ራሱ ታዩታላችሁ ከዩሱፍም ጋር በእንቅፋት ያደገው ዩሱፍ ማ ነው ነቢይ ላይ ዩሱፍን እኮ ነው መቼ የነበረው ከነ ሙሳ ሁሉ በፊት የነበረው ከነ ኢሳ ሁሉ በፊት የነበረው ከነቢዩ ሙሐመድ በፊት የነበረው የቃጥ ባሬው ልጅ አቡልጀበል የሚባረው ምን አድርጓል ከነ ዩሱፍ ጋር በእንቅፋት ያደገው ጢባጢበ እየተጫወተ ማለት ነው ያን ጊዜ ለምዶ ናቅ ናቅም ያደርገው ያን ጊዜ ለምዶት ነው ናቅም ያደርገው ነበር። በዛ ጊዜ እያሉ ነው መታ አደጋ ትንፋሹም ይጠርገው ሰውቱ ዳውን ሰምቶ ፊቱን ያፈገገው ሰጠው ይፈለገው ሰጥቶ የሚፈልገው ለማን? ለሱለይማን ሙልኩን ከዩሱፍ ደግሞ ዘለልና ምን አርገ እነ ዩሱፍ ሲሞቱ አልሞተም አቡልጀበል ሹፍ። እንመጣለን ሌላ ምንዙም አላቸው ዩሱፍም ሲሞት አልሞተም። ደግሞ በሱለይማን ዘመን መጣና ለሱለይማን ሙልኩን ሰጠው። ለሱለይማን ሙልኩን ማን ነው የሰጠው? አላህ። አላህ እንስሳቶች ሚያወሩትን እንዲሰማ አደረገው። ጂኖች እንዲታዘዙት አደረገለት። ሱሌይማን ምን አለ? ሃዳ ሚን ፈድሊ ረቢ ኤኮ ከጌታዬ የሆነ ጸጋ ነው፣ ሊየብሉወኒ ሊፈትነኝ አሽኩሩ አመሰግናለሁ፣ አም አክፉር አክፉር ወይም እስክዳለው የሚለውን ሊፈትነኝ ነው እኮ አላህ ይሄን ሁሉ ያደረገልኝ፣ አለ። ይኸው ቃጥባሪዎች ምን እያሉ ነው? ሰጥቶ የሚፈልገው ከሱለይማን ሙልኩነ ወይም ለሱለይማን ሙልኩን ለሱለይማን ሙልኩን ሰጠውና፣ ከዛስ አሁን ደግሞ ሊቀበለው እየፈለገ እኮ ነው። አቡል ጀበል አሉ ይሄም የመጀመሪያው አይነት እምነት ነው አይደለም? ወንድሞቼ፣ ጆሮአችሁን ልባችሁን ከፍታችሁ ስሙ ልትደበሩብኝ አይደለም የመጣሁት። ከሽርክ እንድንወጣ ነው የመጣሁት። ማህበረሰብ ውስጥ ሽርክ አለ። ይሄ እኔ ነኝ ያመጣሁት ወይስ ማህበረሰብ ውስጥ ያለ ነው? ማህበረሰብ ውስጥ ያለ ነው። ከዩሱፍ ጋር ነበር ከሱሌይማን ጋርም ነበር። እንዲያውም ደግሞ ሌላ ይመጣል። አደም ከመፈጠሩም በፊት